ሰዎችን የት እንደደረሰ የማያውቁትን ወታደር እየጠበቁ ደጃፋቸውን ያሉ ከባህልም ከሕግም ከሞራልም የተፋቱት የዘመናችን ገዥዎች ደግሞ ትናንት የወሰዱትን ወጣት ማግደው ዛሬ ደግሞ በየሰፈሩ ሌላ ያስሳሉ፣ ሌላ ያፍሳሉ። በዚህ መልኩ የሰበሰቧቸውን ሌላ ዙር ማገዶችም ባሳለፍናቸው ሳምንታት ሲያስመርቁ ከርመዋል። አንድ ቦታው ባልታወቀ ስፍራ በአማራ ክልል ውስጥ ቆስሎ የወደቀና የሚያጣጥር ወታደር ነው። ተመቶ በወደቀበት ወንዝ ዳርቻ ላይ ሆኖ የአድኑኝ ጥሪ ሲያቀርብ ይሰማል። ጓደኞቹ ሞተዋል፣ የቀናቸው አምልጠዋል። እሱ ግን በዚህ መልኩ በዚህ ቦታ ላይ ወድቆ ወራጁ እንኳን አይቶት እያለፈ ሲሄድ ይታያል። ድረሱልኝ የሚለው ደግሞ ሊገድላቸው የዘመተባቸውን ጠላቶቹንና መከላከያው እንደ ጠላት የሚመለከተውን ህዝብ ነው። ይህ መካሜራ የተረፈ ለእማኝነት የተገኘ አንድ ቁስለኛ ነው። የብልጽግናው አገዛዝ የሚሞቱትን መርዶ አለመንገዱ ሳያንስ የእሱን ዙፋን ለማስጠበቅ ሲዋደቁ የቆሰሉ ወታደሮችንም አያሳክምም። ይህ በምስሉ ላይ የሚታየው የቢቢሲ ሪፖርት የብልጽግናው መንግስት በትግራዩ ጦርነት ብቻ በውጊያ ወቅት የደረሱበት ያልታወቁና መልሰው መዋጋት እንዳይችሉ ሆነ የቆሰሉ 374 ሺህ ወታደሮች መመዝገባቸውን ይገልጻል። በዚያ ሰሞን የሞተን የኢትዮጵያ ወታደር የሚቀብረው አልነበርም፣ የቆሰለን የሚያሳክመውም አልነበርም። ለመታከም ከኢትዮጵያ ወታደሮች ይልቅ የሻቢያ ታጣቂዎች ቅድሚያ የሰጣቸው እንደነበር የሚያስታውስ አንድ የጦር ኃይሎች ሆስፒታል ባልደረባ ግቢያችን የሙታን ማዕከል ይመስል ነበር ይላል። ሆስፒታል የመዳኛ ቦታ ነው ተብሎ የሚታመን ስፍራ ነበር። ባለፉት ዓመታት ግን ቆስሎ የሚመጡ ወታደሮችን ለማከም እንኳን ወረፋ አልደርስ ብሎ ግቢያችን ውስጥ ሲሞቱ እናያቸው ነበር። ዓይን እጅ እግር ያጣ በአስር ሺህ የሚቆጠር ወታደር በግቢያችን ነበር። በአንድ ወቅት የቁስለኛው ቁጥር ከሚገመተው በላይ ሲበዛ ከአዲስ አበባ መጥቶ መታከም የለበትም ተባለና የአማራ ክልል ሆስፒታሎችን መከላከያው እንዲገለገልባቸው ተወሰነ። በሁሉም ዞኖች በሚገኙ ሆስፒታሎች ውስጥ የሚገቡ ቁስለኞች አያሌ ነበሩ። የክልሉን የሕክምና ባለሙያዎች ሁሉ ከሕዝቡ በፊት ለፊት ለወታደሩ ቅድሚያ እንዲሰጡ የሚያደርግ ግዳጅ ተግብረን ለማከም ያደረግነው ጥረት ከቆሰሉት ውስጥ አስር ፐርሰንቱን እንኳን እንድናድናቸው ያስቻለን አይመስለኝም። አይናችን እያየ ይረግፉ ነበር። ይህ እንግዲህ በየግንባሩ ቆስሎ ለቀናት ሲያጣጥር በዚያው የሚሞተውን ሳይጨምር ነው በማለት ሐዘን በሰበረው አንደበት ይናገራል። የብልጽግናው ገዢዎች ቆስሎ እጁንም እግሩንም አይኑንም ሆነ ሌላ አካሉን ያጣ ወታደር የማሳከምም የማቋቋምም ጭንቀት የሌለባቸው መሆኑን የሚያስረዳ አንድ የሰራዊቱ አባል ደግሞ አንድ ወታደር ከቆሰለና እድል ቀንቶት የሕክምና እድል ካገኘ በኋላ አካላዊ ሁኔታው ጥሩ ከሆነ ወደ ውጊያ ይገባል። አካል ጉዳተኞች የሚንቀሳቀሱበት እግርም የሚበሉበትና የሚሰሩበትም እጅ እንዲሁም የሚያዩበት አይን የሌላቸው ከሆነ መጠነኛ ማገገም እስኪያደርጉ ድረስ በሆስፒታል ቆይተው ወደ ቤተሰባቸው ይላካሉ። በአጭሩ የቤተሰብ ሸክም ይሆናል። ወደ ቤተሰቡ ሲላክ 1500 ብር የቦርድ ክፍያ ይከፈለዋል። 1500 ብር ያጣሁን አይንና እጅ እግርና አካል የማይተካ ብቻ ሳይሆን ለአንድ ቀን የቁርስ ምሳራቶች እንኳን የሚሸፍን አይደለም በማለት ሀሳቡን ያብራራል። ቤተሰብ የሌለው ደግሞ ለልመና ጎዳና ላይ ወጥቷል ለአንድ ንጉሥ ወንበር አይኑን የገበረ ለአንድ ሰው መንበር እጅና እግሩን ያጣ ለአንድ ግለሰብ ህልም አካሉን ያጎደለ ሰው እንደ ገና ተመልሶ ለቤተሰቡ ሸክም መሆኑ ሳያንስ ለልመናም ይሰማራል። በደህናው ጊዜ ለእናት አገሬ ስዋጋ አካሌን አጣሁ የሚለው ጆሮ ገብ የመለመኛ ቋንቋ ነበር። ዛሬ ግን የአንድ ንጉሥ ህልም ለመፍታት የአንድ ስብስብ ስልጣን ለማጽናት ሲባል በሚደረጉ ጊያ የሚታጣ አካልም ለመለመኛ እንኳን አይበቃም እባታገል አንድነት ዋስና ሰማቹ አባቴ ከዝግል ኮራና ይህ የሕፃናት አምባ ታዳጊዎች መዝሙር ነው በዚህ አድባር የወረራ ወቅትና ከዚያ በኋላም በነበሩ ጊዜያት ጦር ሜዳ የሄዱና አባቶቻቸው የሞቱባቸው ልጆች ያሰባሰበው የደርግ መንግስት አባት አልባ የሆኑትን ልጆች ተረክበው የማስተናገድ ግዴታ ለራሱ ሰጥቶ ነበር። ይህ ልጆችን የማሳደግና የማስተማር መንግስታዊ ግዴታ የተጣለው መጀመሪያ ቤተሰቦች መርዶ በአክብሮትና በስርዓት ከተነገራቸው በኋላ ነው። አንድ የህፃናት አንባባል የነበረና አባቱ በሶማሊያ ወረራ ወቅት የተሰዉ ኢትዮጵያዊ ስለ ሁኔታው ትዝታውን እንዲያጋራን ስንጠይቀው እንዲህ አለ። አባቴ ወደ ዘመቻ ከመሄዱ በፊት የማተሚያ ኮርፖሬሽን ሰራተኛ ነበር። ያዘመተው ደግሞ የመላው ኢትዮጵያ ሰራተኞች ማህበር መኢሰማ ነበር። የአባቴ ሞት እውን ከሆነ በኋላ ምርዶን የነገሩን ሰዎች ይሰራበት የነበረው የማተሚያ ኮርፖሬሽንና ያዘመተው መኢሰማ ሰዎች ነበሩ። ሲመጡ የአባቴ ፎቶግራፊን ይዘው፣ ፎቶግራፉም በጥቁር ሐር የተሸፈነ ሆኖ የዘመተበትን አላማ በትን ቀንና ቦታ የሚጠቁም አጭር መግለጫ የሚያካተተ ነው። ይህ ፎቶ አሁንም በመኖሪያ ቤቴ ውስጥ ይገኛል። ከዚያ በኋላ እኔን ወደ ህፃናት አምባ መንግስት ለማሳደግ ሲወስደኝ ለእናቴ ካሳ ከፈላት። በመቀጠልም እሷንና ታላላቆቼን አባቴ የሰራበት በነበረ ኮርፖሬሽን ውስጥ እንዲቀጠሩ ተደረገ። ወላጆቹ ማለትም የአባቴ እናትና አባት ደግሞ የጡረታ አበል ተቆርጦላቸው ይወስዱ ነበር። በመቶ ስድስት ዓመታቸው ህይወታቸው ያለፈው አያቴ በኢህአዴግ ዘመንም ያጡረታ እየተከፈላቸው ቸው እስከ መጨረሻው ቀጥለዋል፣ በማለት ለአንድ ወታደር ከመርዶ እስከ ቤተሰብ እንክብካቤ ድረስ ያለውን ሂደትና ስርዓት ያስታውሳል። ሌላ አንድ የደርግ ዘመን ወታደር ሲያስረዱ ደግሞ በኤርትራ ውስጥ በነበረው ጦርነት ይሞቱ የነበሩ መኮንኖችን መርዶ የምንናገረው እንደየአካባቢው ባህል ቢሆንም አቻ የሰራዊት አመራሮችን በመርዶ ላይ እንዲገኙ እናደርግ ነበር። ለምሳሌ የሞተው ሻለቃ ከሆነ በመርዶ ዕለት የጓዱን የህይወት ታሪክና ፎቶግራፍ የያዘ ሌላ ሻለቃ ከአካባቢው የአገር ሽማግሌዎች ጋር በመሆን ሀዘኑ ከሚነገ የሀገራቸው ቤተሰቦች ቤት ይገኛል በማለት ያብራራሉ። በኋላ ላይ ወደ ኩባና ሌሎች ሶሻሊስት ሀገሮች የተላኩ በዚያ ልዩ ልዩ ትምህርቶችንም እንዲያጠኑ የተደረጉ የወታደር ልጆች መኖራቸውንም ያስታውሳሉ። ይህ ባህል በኋላ ላይ በኢህአዴግም ዘመን ቀጥሎ በሻቢያ ወረራ ወቅት የተሰቡ ወታደሮች መርዶ ከአካባቢው መስተዳድርና የመከላከያ መዋቅር ጋር ሆኖ ተነግሯል። ወላጅ ወይም ልጅ ደግሞ የጡረታ ክፍያ እንዲያገኙ ተደርጓል። ይህ በዘጠናዎቹ መጨረሻ በኢትዮጵያ ላይ ጂሃድ መታወጁን ተከትሎ ወደ ሶማሊያ ዘልቀው ሲዋጉ የተሰው ወታደሮችንም የሚመለከት ጉዳይ ነበር። አጀንዳውም በጠቅላይ ሚኒስትር ደረጃ ማብራሪያ የሚሰጥበት ነበር። ለዚያውም በዓለም አቀፍ ሚዲያ። በጣም አስፈላጊው ነገር ለቤተሰብ ማሳወቅ ነው። በሶማሊያ ራሳችንን ለመከላከል ባደረግነው ውጊያ ጥቂት መቶዎች ውድ ሕይወታቸውን ከፍለዋል። የእነሱን መስዋዕትነት ለቤተሰብ አሳውቀናል። ይህ እጅግ በጣም አስፈላጊ ጉዳይ ነበር። እንዲህ ያለ ባህል ያለውን አገር እንዲህም ያለ ሥርዓት ያለውን መከላከያ ሚኒስቴር የተረከቡት የዘመናችን ገዢዎች ግማሽ ቀን ሳይዋጋ ለሞተ ሁሉ ካሳን ከፍልም ካሳችሁ ኢትዮጵያ ነች፣ በነፃ ሰልጥነን እናስታጥቀን ባዘመትን ደግሞ ካሳ እንጠየቃለን ወይ እያሉ በማፌዝ ላይ ናቸው። ከአንድ ዓመት በፊት የትግራይ ክልል መንግስት የአብይ አህመድና ግብረአበሮቻቸውን ወረራ ለመከላከል ሲሉ የተሰዉ ታጣቂዎቻቸውን መርዶ ለማርዳት በክልል ደረጃ የሀዘን ቀን አታውጆ የክልል አቅምም የፈቀደው የኪስ ገንዘብ ተከፍሎ በጋራ ሀዘን የሟች ቤተሰብን የሚያጽናናበት ስርዓት መታየቱ አይዘነጋም። ይህንን የአገር መሪ ነኝ የሚለው ብልጽግና አላደረገውም። ይልቁንም ደጋፊዎቹ ማቅ ለብሰው እርማቸውን ባወጡ የትግራይ እናቶች ሲሳለቁ እንደነበር ይታወሳል። በእርግጥ መርዶ መንገር ለአንድ ኃላፊነት ከሚሰማውና ለሰው ነፍስ ክብር ካለው መንግስት የሚጠበቅ እንጂ እንደ ብልጽግና ካሉት አገዛዞች ሊሆን አይችልም። በደርግም ዘመን ያልሞቱትና የተማረኩት በሻቢያ ወረራም ወቅት የጥይት ጫፍ ያላገኛቸው ሰዎች ዛሬ ጀነራልና ኃላፊ ኃላፊ እዛ አዛዥና የታማዦር ሹም ናቸው። ዛሬ የመከላከያ ሰራዊቱን እናዛለን ብለው በያቅጣጫው የሚያስፈጁት እነዚሁ አዛዦች ሲሞት የማይቀብሩት ሲቆስል የማያሳክሙት ጊዜው ደርሶ የጡረታ ዘመኑም ተቃርቦ ጡረታ መውጣት የሚከለክሉት መርዶንም ለቤተሰቡ የማይናገሩለት ወታደር ሲያልቅ እነሱ ግን ምቾትና ሀብት እየጨመሩ ቀጥለዋል።